በሁሉም ዑለሞች ስምምነት እነዚህ አራት ነገሮች ቀልብን ይገድሉታል አሊያም እጅግ በጣም ደካማና ልፍስፍስ ያደርጉታል የሚያሳዝነው ግን እነዚህ ነገሮች አብዛኞቻችን ጋር ይስተዋላሉ ዛሬ በዚህ ቪዲዮ እነዚህን አራት ነገሮች ከነ መፍትሄያቸው እንመለከታለን እንሻአላ ከዛ በፊት ግን ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ጀምሩት መሰል ጠቃሚ ቪዲዮዎችን እየሰራን ወደ እናንተ እናደርስላችኋለን እንሻአላህ

አንድ ማንኛውም ራሱን ማስተካከል የፈለገ ሰው መነሻ ቦታውን ልቡ ላይ ሊያድርግ ይገባል። ምክንያቱም እሷ ከተስተካከለች አካል በሙሉ ይስተካከላልና። ልቡን ደግሞ ማስተካከል የፈለገ ሰው እነዚህን አራት የቀልብ መርዞች ለይቶ ሊያውቃቸውና ሊጠነቀቃቸውም ይገባል። እነዚህ አራት ነገሮች በመሰረቱ ሀላልና የተፈቀዱ እንዲሁም አስፈላጊ ነገሮች ናቸው። ከበዙና መጠናቸውን ካለፉ ግን ቀልብን ወደ ማበላሸትና ብሎም በጊዜ ካላስቆምናቸው አሊያም በተቃራኒ ካላከምናቸው ልብን ወደ መግደል ደረጃ ይደርሳሉ። የመጀመሪያው ከስረቱል ከላም ወይንም በጣም ብዙ ንግግር ነው። ረሱላችን ሰለላሁ ዐለይሂ ወሰለም በሐዲሳቸው እንዲህ ይላሉ፣ ላቱክሲሩ ሚነል ከላሚ ቢገይሪ ዚክር አላህ

ንግግር ከበዛ በውስጡ ሀሚትን አሊያም ውሸትን አሊያም ስድብን ቢያንስ ቢያንስ አለተባለን መቀላቀሉ ግድ ነው። እነዚህ ሁሉ ደግሞ ከአላሁ ሱብሓነሁ ወተዓላ እጅግ የሚያርቁና ኢማንን የሚገፉ ተግባራት ናቸው። ቀልብንም ሲበዛ ይጉዳሉ። ጀነትን የሻ እንዲሁም ቀልቡ የረጠበችና ለአላሁ ሱብሓነሁ ወተዓላ የቀረበች እንድትሆንለት የሚሻ ሰው ምላሱን ሊጠብቅ ንግግሩንም ሊመጥን ይገባል። ምላስ እጅጉን አደገኛ ነገር ነው። ለዛም ነው ረሱላችን ሰለላሁ አለይሂ ወሰለም በአላህና በመጨረሻው ቀን ያመነ መልካምን ይናገር አልያም ዝም ይበል ያሉት። ስለሆነም ንግግራችንን መመጠንና አስፈላጊ ያልሆኑ ወሬዎችን በመቀነስ ወይንም በመተው ቀልባችንን መጠበቅ ይኖርብናል። ሁለተኛ ከሰዎች ጋር ባለን ግንኙነት ድንበር ማለፍ። ይሄ ነገር በዚህ ዘመን እጅግ በጣም ከባዱ ችግር ነው። ከሰዎች ጋር ያለን ግንኙነት መልካምና በፍቅር የተሞላ መሆኑ ትክክል ነው። ነገር ግን ልባችን ለአላሁ ሱብሓነሁ ወተዓላ የሚገባውን ቦታ ለሌሎች መስጠት ከእሱ አስበልጦ ሌላን መውደድና ሁሉን ነገር ከፍጡር ጋር ማስተሳሰር ህይወትን አስቸጋሪና በጉዳት የተሞላ ከማድረጉ በተጨማሪ ቀልብንም የሚያበላሽ ከአላሁ ሱብሓነሁ ወተዓላም የሚያርቅ ጉዳይ ነው።

ችግሩ ብዙ ሰዎችን ማወቅ ወይንም ከሰዎች ጋር በፍቅር መኖር አይደለም። ነገር ግን ችግሩ ደስታችንን መረጋጋታችንን በሌሎች ላይ የተንጠለጠለ ማድረጉ ነው። ይህ ከሆነ የሰው ልጅ ልብ በፍጹም ከአላሁ ሱብሃነሁ ተዓላ ጋር የተሳሰረች መሆን አትችልም። ከዛ በተጨማሪም ሁሌም በሰዎች ከተከበብን እና ጊዜያችንን ሁሉ ከሰዎች ጋር በማሳለፍ ከተጠመድን ከጌታችን ጋር የምናሳልፈው የብቻ ጊዜ እናጣለን ከእርሱ ጋር ከማውራት ከመመሳጠር ይልቅ ወጥተን ደስታችንን በሰዎች ላይ የተንጠለጠለች እናደርጋታለን። ያኔ ነው ቀልብ መሞት የምትጀምረው። ስለዚህም ከሰዎች ጋር የምናሳልፈውን ጊዜ ቀነስ አድርገን ከሰዎች ጋር ያለንን ግንኙነት ጥብቀትም በመጠኑ አድርገን ወደ አላህ ልንሸሽ ከእሱ ጋርም የአማርን ግንኙነት ልንመሰርትና ደስታና እርጋታችንን እርሱን በማውሳት ላይ ልናደርገው ይገባል። ከዚህ ጋር በተያያዘ በጣም አጋዥ ይሆንላቸዋል ብዬ የምገምተውን በያስሚን ሙጃሂድ የተጻፈውን ልብህን አስመልስ መጽሐፍን እንድታነቡት እጋብዛቸዋለሁ። አላህ ካለ እዚህ ቻናል ላይ የመጽሐፉ እንዳሳሳ ወይም ቡክ ሪቪው እሰራላችኋለሁ ኢንሻ አላህ። ሶስተኛ፣ ከስረቱ ጣዕም ወይንም ምግብን ማብዛት ምግብን መመገብ ግዴታ ነው ሰዎች ያለ ምግብ ሊኖሩ አይችሉም እንደ አንድ ሙስሊምም ጠንካራና ብርቱ መሆን ይጠበቅብናል ነገር ግን እላፊ የሆነን ምግብ በመመገብ ነፍስያችንን በራሳችን ላይ ልንለቃትና የሸይጣንም ደም ስራችንን ልናሰፋለት አይገባም የተዝኪያ ወይንም ነፍስን የማጥራት ሰዎች በብዛት የሚመክሩት ጉዳይ ቢኖር ጾም ነው ምክንያቱም እላፊ መመገብ በመጥፎ አዛዥ የሆነችዋን ነፍስያ እጅጉን ኃይል የሚሰጣትና ሸይጣንንም በኛ ላይ የሚሾምብን ጉዳይ ነው

ፈሱሉ ሰን ሊጣዓሚሂ አንድ ሶስተኛውን ለምግብ ፈሱሉ ሰን ሊሸርቢሂ አንድ ሶስተኛውን ለመጠጥ ፈሱሉ ሰን ሊነፍሲሂ አንድ ሶስተኛውን ደግሞ ባዱ ሊተው ይገባል ይላሉ። የሰው ልጅ ከመጠን በላይ ሲመገብ ደመነፍሳዊ ስሜቱ እያደገና መንፈሳዊ ቀልቡን ማዳመጥ እየታወከ ይመጣል። ስለሆነም ቀልባችንን ለመጠበቅና ወደ አላህ ሱብሃነሁ ወተዓላ ለመቃረብ በተቻለ አቅም በጾም መበርታት፣ በወር ሶስቱንም ቀን ቢሆን አጥብቆ መያዝ አሊያም ግን ቢያንስ ቢያንስ ልኩንና መጠኑን የጠበቀ አመጋገብን መምረጥ ይኖርበታል። አራተኛና የመጨረሻው ከስረቱን ነው ወይም እንቅልፍ ማብዛት። እንቅልፍ ትልቅ የሆነ የአላሁ ስብሃነሁ ወተዓላ ጸጋና ችሮታው ነው። የሰው ልጅ የቀን ሙሉ ድካምና ጭንቀቱን ተገላግሎ ይነቃ ዘንድ ከጌታው የሆነ እረፍትም ነው። ነገር ግን እንቅልፍ ሲበዛ ቀልብን የሚያደከምና የሚጎዳም ነው። ኢብኑል ቀይም ረሂመሁላህ መዳረጁስ ሳሊኪን ላይ ቀልብን የሚያበላሹ ብለው ከጠቀሷቸው ነጥቦች ውስጥ አንዱ እንቅልፍን ማብዛት ነው። በዛ ውስጥ ባስቀመጡት ማብራሪያም እንቅልፍን ማብዛት ቀልብን ይገድላል፣ አካልን ያከብዳል፣ ጊዜን ያጠፋል፣ እፍላንና ስንፍናን ያላብሳል ይላሉ። የሰው ልጅ አካሉና አእምሮ የሚያርፍበትን ያህል በቂ እንቅልፍ ከወሰደ በኋላ ያለው በጣም የበዛና እላፊ የሆነው እንቅልፍ ከጥቅሙ ጉዳቱ የሚያመዝን ነው። ከጉዳቶቹም ውስጥ አንዱ ቀልብን ማሳመምና ማዳከም ነው። ስለዚህ እላፊ ከሆነ እንቅልፍ እራሳችንን በማቀብና የበዛን እንቅልፍ የለመደ ሰውነት እንኳን ቢኖረን ቀስ በቀስ በማላመድ እና በመቀነስ ቀልባችንን ልንጠብቀውና ልንታደገው ይገባል። አላሁ ሱብሓነሁ ወተዓላ ሁላችንንም እነዚህን ነገሮች ያገራልን ቀልባችንንም ይጠብቅልን ዘንድ እንለምነዋለን።